ለርብናል ፖሊስ ልከውብናል። በስዊድን ስቶኮልም በዛሬ ሁለት የምክክር ኮሚሽን የተባለ የፉግግር ኮሚሽን የብልጽግና አጀንዳውን ይዞ በስዊድን ስቶክልም ስብሰባ እያካሄደ ይገኛል። እኛም ገብተን የተቃውሞ ድምፃችን አሰምተናል። ኢትዮፍሪክርስቲን ታደለ ተጠያቂ ኖት አከብሩታለሁ። ተጠያቂ ኖት ተጠያቂ ናችሁ። እያንዳንዳችሁ ህፃናት በሴ ህፃናት በድሮን እየተገደሉ ህፃናት በድሮን እየተገደሉ ነው። ስቶፕ አማራ ጄኖሳይድ። ስቶፕ አማራ

አብይ አሕመድ ኪማን ኢትዮጵያ ትግሬን እየገደል ኦሮሞን እየገደልክ አማራን እየገደል ስልጣንን መቀጠል አትችልም። አብይ አሕመድ፣ አብይ አሕመድ መስት ጎ አብይ አሕመድ ነው ገዳይ